እውነት ትመነምናለች እንጂ አትቀርም ብላለች ነፂ ማለት ነው። ቤተሰቦች ያው እንደተለመደው የድሮን ፎቶ ፖስት አድርጋ ዛሬ ማታ ይጠብቁን ብላለች አንድ ሰዓት ላይ። በዚህ አጋጣሚ ቤተሰቦች እኔ ነፂን የምጠይቀው ነገር አለኝ እሱም ደግሞ እውነት አለኝ ያለችውን ነገር ማወቅ ፈልጋለሁ ቤተሰቦች ምክንያቱም ትናንትና አብርሽ በሙሉ ልቡ ይህን ፎቶሾፕ ነው ፎቶ ሚዲያ አውጭና ተመልካች ይፍረድ እንዳለ ሁሉ አንቺም አለኝ የምትሆን አውጭ እስቲ ፎቶ እኮ እና አሁን አብርሽ ያለበት ሁኔታ በጣም ይለያያል እኮ ነጽዬ ተገናኝተን እና አብርሽ ተገናኝተናል ብት ራሱ ማስረጃ ያስፈልጋል ያለ ማስረጃ እኮ የሚሆን ነገር አይደለም ሲቀጥል ደግሞ አብርሽ ከዚህ በኋላ ምን ይሰራልሻል ምን ይሰራልሻል? አንቺ ቆንጆ ነሽ፣ ብዙ ፈላጊ በዙሪያሽ ይኖራል። አሁን ላብርሽ ምን ሊሰራልሽ ነው? ኔኔ ጥያቄ ትዳር ሊሆንሽ ነው? ፍቅረኛ ሊሆንሽ ነው? ባል ሊሆንሽ ነው? ከዚያ በዘለለ ደግሞ እስቲ እናንተ ፍረዱን ብለሻል፣ ባለፈ እኛ ምን ይዘን እንፍረድ? አንዳንድ ሰዎች ሴት ሆናችሁ በሴት ላይ አትፍረዱ ትላላችሁ። እኛ ከነፂ ጎን እንድንቆም የሚያደርገን ነገር ምንም ነገር የለም፣ ምክንያቱም ምንም ያየነው መረጃ የለም። ምንም ያየነው ፎቶ የምትፖስተውም ነፂ የቆየ ነው እንዳያችሁት አሁን አብርሽ ያለበት የሰውነት አቋም ፎቶ ነው። ይሁት እስኪ ከነፂ ጋር የምትፖስተው እኔ ቆየ የድሮ ፎቶ ነው። እያመጣች አሁን መረጃ አለኝ የምትለውን ትፖስትና እውነትም እውነት አላት እችልጅ ብለው ሁሉም ያንቺንም ቪዲዮ የሚመለከቱ አሉ። የአብሪሽንም ዩቱብ ቻናል የሚመለከቱ አሉና ይፍረዱ ከእውነት ጎን ይቁሙ ማለት ነው። እውነት አለኝ ካለሽ እኔና ብርሽ ሲጀመር ራሱ ትናንትና ቤተሰቦች የሩታ አንዳንድ ፋይሎችን ማታወጣው የራሷ ላይፍ አላት ብላለች፣ ነፂን ማለት ነው። የራሷ ላይፍ ስላላት አንዳንድ ነገሮችን ወደ ሚዲያ እንዳወጣ አልፈልግም ብላለች። እስቲ አንቺ ፖስችውናይን ፎቶ ተመልካች ይፍረድ ሲላት ማለት ነው። አንቺ ላይፍ ካለሽ አብርሽ ምን ሊያደርግልሽ ነው? አብርሽ ጋስ ለምን ደወልሽ? እነዚህን ልጆች አሁን መበጥበጥ ለምን አስፈለገ? እስቲ አንዳንድ ልጆች ማለት ነው በጭፍን ነፂን የምደግፈው አላችሁ፣ አይዞሽ እውነት አይቀርም፣ አንዳንድ ሴቶች ሆናችሁ በሴቶች አትፍረዱ የምትሉ ምኑን እውነት አይተንሽ? አብርሽ አሁን አግብቷል፣ ቀለበት አስሯል፣ የልጅ አባት ሊሆን ነው። ነፂ አሁን መታ ምልትት እስቲ እናንተም ንገሯታ እስቲ። አሁን ነፂ ምን ይጠቅምሻል ላንቺ? ቆንጆሮች በዙሪያ ብዙ ፈላጊ ያለሽ፣ ህይወት ይቀጥላል። አብሪሽ ከእንግዲህ መጥቶ ላንቺ ምን ሊያረግልሽ ነው? እሷ አሁን የልጅ አባት ሊሆን ነው፣ ባለ ትዳር ነው። የምትፖስቹ ፎቶዎች ደግሞ የቆይ ናቸው። እኛም ከጎንሽ እንዳንሆን እውነት ትክክለኛ ነገር አላገኝንም በሏት እና እሷም እውነቱን ታውጣና እኛም ከሩታና ከአብሪሽ ጎን የቆምን ልጆች ከእሷ ጎን እንቆማለን፣ ጌታን እንቆማለን እውነት ካየን ማለት ነው እውነት ካየን አብርሽን ጥፋተኛ አድርገን ከእሷ ጎን እንቆማለን። እውነትም ነፂ እውነት አላት እንላለን። ከዚያም ፈርዳለን። ፈራጅ እግዚአብሔር ነው፣ ግን ለእውነት እንቆማለን ማለት ነው። እና እኔ በእርግጥ ምንም ነገር ሳላይ ላይ ከነፂ ጎን መቼም ቢሆን መቆም አልችልም፣ ምንም ቢሆን። ስለዛ፣ በዚያ አጋጣሚ ነፂ ያው ራስን ማጥፋት መፍትሄ አይሆንም። ራስን መቆራረጥን መፍትሄ አይሆንም። አንቺ ቆንጆ ነች፣ በዙሪሽ ብዙ ፈላጊ ይኖራል። ሩታንና ብርሽን መተው ነው የሚጠበቅብሽ። ሲቀጥል ደግሞ ራስን ማጥፋት መፍትሄ አይሆንም። እንዲህ ስለሆንሽም አብርሽ አንቺ መሆን አይችልም። ከዚህ በኋላ እኮ አብርሽ ባለትዳር ነው ነፂ። የእነሱን ሕይወትም ስለበጠበጥሽ ምንም እረፍት አታገኝም። እውነት አለኝ ካልሽም ለህዝብ አውጪና አንዴ ወደ ሚዲያው እኮ ገብተሽበታል ገብተሽበታል ሰደቡኝ ይህን አረጉኝ አይደለም። ሚዲያው ላይም ስትመጪ ምን እንደሚያጋጥምሽ አውቀሽ ነው አይደለ የመጣሽው? ስለዛ ሰደቡኝ ይህን አረጉኝ ብሎ መሸሽ ሳይሆን እውነትን እስኪ እስከ መጨረሻው ተጋፈጭ፣ እስከ መጨረሻው ሚዲያ ላይ በሙሉ ኮንፊደንስ። አሁን ትናንትና ብርሽ በሙሉ ልብ ነው ሚዲያው ላይ አውጭና ተመልካች ይፍረድ። ይህን ፎቶ ብሏል። አንችም ምስት ያለኝ የምትይውን እውነት ሚዲያ ላይ አውጭና ህዝብ ፍረዱኝ፣ ይሄ እውነቴ በይ። ከዛ ህዝብ ከአንቺ ጋ ይቆማል። ሩታን የሚወዳት ሁሉ ከአንቺ ጎን ይቆማል። አብርሽን የሚወዱት ሁሉ ከአንቺ ጎን ይቆማሉ። ምክንያቱም ነፂ እውነቷን ነው እውነት አላት ብለው አሁን የመዳም ቅመሞች ምን ይዘን ምን ይዘን ከአንቺ ጋር እንቆም? ለአንቺስ እንዴት እንፍረድ? ለምን እንዲሆንሽ ለምን ፍቅረኛሽ የሆነ እኮ አይደለም። እኛ ግን አሁን በሌለ ህይወት በድሮ ፎቶ የልጅቷን ህይወት አንቺም እንደ ሴት አትበጥ ብጭ ነው እኛ አለው ሩታ ሴት አይደለችም። እንደ አንዳንዶቻችሁ ሴት ሆናችሁ ሴት ሊያትፍረዱ እች ልጅስ ሁለት ነብሶን የምትረበሸው ሰላም ያጣችሁ ሴት አይደለችም። ለእናንተስ እውነት ማለት ምንም በድሮ ነገር እየመጣ ሰውን ትዳር መበጥበጥ ነው እንደ፣ ለእናንተ እውነት ማለት ከእውነት ጎን መቆም ማለት ለእኔ አይመስለኝም። ስለዛ እውነት አለኝ ካለች ጽጌ ሚዲያ ላይ ታውጣ። እውነት ትቆያለች እንጂ መቼም ቢሆን አትቀርም። ትመነምናለች እን ብላል። ዛሬ በቃ ታውጣና ታሳየን፣ ከዛ ከዚያ ከእሷ ጎን እንቆማለን። አይደለ እንደ ቤተሰብ አሁን በባዶ ከሷ ጎን እውነት የትኛውን እውነት ይዘን ከሷ ጎን እንድቆም? ስለዚያ እናንተም ሩታ ሴት አይደለችም፣ ወንድ ወንድ ናት። እንደ ያውም ሁለት ነፍስ በሆነችበት ሰዓት ለመጀመሪያ አልመጣችም? ነፂ፣ ለምን መጀመሪያ አልመጣችም? ሩታ ቀሪ ሳትሆን ገና ገና ገና ፍቅረኛዎች ላይ እያሉ ለምን አልመጣችም? በዛን ቢሆን አዎ። እና አሁን ለምን ታይቷት ነው አሁን አብርሽ? የሷ ህይወት ሊሆን ነው ወይ? ሲቀጥል ደግሞ ላይፍ እያላት እሱ አብርሽ ምን ያደርግላታል? ለዛኛውስ ውስጥ አብሯ ላለው ሰው ምን አይነት ስሜት ነው የሚሰማው? የድሮ ፍቅረኛውን ፍለጋ መባከን ምንድን ነው ትርጉሙ? ምንድን ነው የምታገኘው ውስጥ ጥቅም? ሲቀጥል ደግሞ አብርሽ ለእሷ ላይሆናት ነገር የነዚህ ልጆች ትዳር የሚሆን እንደዚህ መበጥበጥ እችል ልጅ ያልሆነ ስሜት ውስጥ ያልሆነ ነገር ውስጥ አሁን እነሱ እንደዚህ በመሆናቸው አብርሽና ሩታ ለእሷስ የምታገኘው የሚጠቅማት ነገር አለ? አብርሽ ከእንግዲህ ወደ እሷ አይመጣ አይመጣም እኮ። እንዱ ከንቱ ድከሚ ቢላት ነው። ግን እንደ ሴት እንደም ሲታሰብ ሩታና የምታሳዝ ነው ለእውነት ከሆነ ማለት ነው።